በቤተሰብ መሀል ባውንደሪ ምን ይሰራል? የሚል ሰው አለ። እንዴት ነው ልጄን እያሳደግኩኝ ያለሁት? ከልጄ ጋር ያለኝ ኢንተራክሽን ምንድን ነው? ስለዚህ ነገር ምን ተሰማህ ተብለን ተጠይቀን አናቅማ። ኦቪስ ነው ለራሳችን ጊዜ ማንሰጥ፣ ከዛ ስንሰጥ ኃጢአት የሚመስለን ብዙ ጊዜ። እናትን እንስባለን፣ አጎትን እንስባለን። በልጅነታችን ላይ የምናሳልፋቸው ነገሮች እንዴት አድገን ደግሞ እንዴት እኛን አፌክት እንደሚያደርጉት በቤተሰብ ዙሪያ ስላሉ ትራውማዎች በልጅነት ዙሪያ ስላሉ ትራውማዎች አንስተን ለመወያየት እንሞክራለን። ቤተሰብ ምንድን ነው ከሚለው እንጀምራለን። እናንተም እኔም ነን እንግዲህ እኩል ነው የምንማማረው ማለት ነው። ከእናንተም የምንወስዱ ሀሳብ አለ፣ ከኛም የምትወስዱት ሀሳብ አላችሁ። ያው አንድ ነገር ላይ አንድ ሰው ኤክስፐርት ነው ሲባል፣ ለምሳሌ ዚ ነጋዴ ሊሆን ይችላል ሊኖር ይችላል። እኔ ስለ ንግድ ምንም ማውቀው ታሪክ የለም። ሰው ስለ ንግድ አንድ ነገር ብጠይቀው ከዛ ሰው ወስዳለው ማለት ነው። ሁላችንም ሁሉም ነገር ላይ ኤክስፐርት መሆን አንችልም ማለት፣ ስለዚህ አንዱ ከአንዱ ካውንስሊንግ ላይ ደግሞ ምክክር የሚለው በጣም ደስ ይለኛል። ሞር መምከር ከሚለው ምክክር ሲሆን ቱዌይ ይሆናል ማለት ነው። ስለዚህ ከእናንተም የምንወስደው ነገር ይኖረናል፣ ከኛም የምትወስዱት ነገር ይኖራል። ቤተሰብ ምንድነው ከሚለው እንጀምራለን። ቤተሰብ ምንድነው? ምንድነው ብላችሁ ታስባላችሁ? ቤተሰብ መገለጫ፣ ማንነት፣ ልክ ነው። እሺ ሌላም ካለ እሺ በጣም ቆንጆ እንግዲህ ቤተሰብ ብለን የምንጠራው እርስ በእርስ በደም በጋብቻ በጉዲፈቻ እንዲሁም በስሜታዊ ትስስር እርስ በእርስ የሚዛመዱ የግለሰቦች ትስስር ነው በአንድ ቤት ውስጥ የሚኖሩ ናቸው ማለት ነው ይህ የቤተሰብ የምንለው ማለት ነው በስሜታዊ ማህበራዊ ኢኮኖሚያዊ ህይወት ላይ የሚደጋገፍ ቅድም እሱ እንዳለው እግዚአብሔር የፈጠረው ለማህበረሰብ ደግሞ በጣም ትልቁ ሚና የሚጫወት ክፍል ነው ማለት ነው። እንግዲህ ቤተሰብ ብለን ስንጠራ ኒክላር ፋሚሊ ብለን የምንጠራው አለ። ያም ማለት እናት አባትና ልጆችን ብቻ የሚመለከት ነው። አሁን ብዙ ጊዜ ሮሉን ስለምናምታታው ብዙ ችግር ውስጥ የምንገባበት አንዱ ሪዝን ስለሆነ ማለት ነው። ስለዚህ ቤተሰብ ኒክላር ፋሚሊ ብለን የምንለው እናት አባትና ልጆችን፣ ሌላው ደግሞ ኤክስቴንድድ ፋሚሊ ብለን የምንለው አለ። ያም ደግሞ ምን ማለት ነው? የእናትና አባት እናትና አባት ሊሆኑ ይችላሉ የልጆች አያት ማለት ነው። አክስትና አጎት እንዲሁም ደግሞ የአክስት ልጅ አጎት ልጅ ምናምን የምንላቸው በዙሪያችን ኤክስቴንድ እያደረጉ የሚሄዱ የባል እና የሚስት ቤተሰቦችን ጨምሮ ማለት ነው። ስለዚህ አሁን ላይክ ስንኖር አሁን ትርጉሙ እዚህ ላይ እንደዛ ነው ብለን እንላለን። ግን ስንኖር ብዙ ጊዜ ብዙ ትዳሮችም ላይ እንደምናየው ትንሽ የማቀላቀል ነገር ይታያል እና ለምሳሌ ቤተሰብ ካለን በቃ ግግም ብለን ትርጉሙ ኒኩላር ፋሚሊ ነው ማተኮር ያለብን ብዙ ጊዜ እናትን እንስባለን፣ አጎትን እንስባለን፣ ወንድምን እንስባለን። የራሳችን ኒኩላር ፋሚሊ ውስጥ ኤክስቴንድድ ፋሚሊዎችን የማስገባት ነገር አለ ማለት ነው። አንድ ትዳር የሚፈርስበት ብዙ ካየናቸው ኬዞች ውስጥ የቤተሰብ ጣልቃ ገብነት ስለሆነ ማለት ነው። ስለዚህ እንደ ዴፊኒሽን ላይ ላይፋችንም ላይ ልክ እንደ ዴፊኒሽን ነው በቃ። እንዴት ነው ግግም ብለን መኖር መቻል ያለብን ብዬ አስባለው። እነዛ ያ ማለት ቤተሰቦቻችንን ኢግኖር እናደርጋለን ማለት ሳይሆን እነሱንም ላይክ ባውንደሪ እናበጃለን ማለት ነው። እዚህ ጋር ጤናማ የቤተሰብ ባህሪያት ይላል እንድናነሳ የፈለኩት አጠቃላይ ሀሳቡ ልንገራችሁ እና ጤናማ ባህሪያት አሉ። እዚህ ጋራ ግን የታመመ ቤተሰብ ምንድን ነው የሚለውን እንድናይ ነው የምፈልገው። ማለት አሁን እራሳችንን እንድናይና እንድንገበግምበት እንደ ልጅ የኔ ፋሚሊ እንዴት ነበር ያሳደገኝ፣ ከዛ ደግሞ እዚህ ውስጥ ደግሞ ልጆች ያላችሁ ካላችሁ እንዴት ነው ልጄን እያሳደግኩኝ ያለሁት፣ ከልጄ ጋር ያለኝ ኢንተራክሽን ምንድን ነው፣ ከዛ ለወደፊት ህይወቱ ደግሞ እንዴት ይጠቅመዋል ወይስ እንዴት ይጎዳዋል የሚለውን በዋነኝነት እንድናይ የፈለግኩት እሱ ነው። በልጅነታችን ላይ የምናሳልፋቸው ነገሮች እንዴት አድገን ደግሞ እንዴትኛን አፍፌክት እንደሚያደርጉት ትዳራችንን፣ ሶሻል ላይፋችንን፣ ስራ ሀገራችንን ከጓደኞቻችን ጋር ያለንን ኢንተራክሽን ምን ያህል አፌክት እንደሚያደርጉት ነው፣ በዋነኝነት እንድናይ የምፈልገው ስለ ትራውማ እናነሳለን። እዚህ ጋር የጤናማዎቹን አንስተን ከዛ በኋላ የታመመ ቤተሰብ ምንድን ነው፣ እኛስ ከታመመ ቤተሰብ ነው ወይ የመጣ ነው የሚለውን ራሳችንን ቆም ብለን እንድናይ ያደርገናል ብዬ አስባለሁ። ስለዚህ የጤናማ ቤተሰብ ዋና ዋና ባህሪያት ምንድን ናቸው? አንደኛ ኢፌክቲቭ ኮሚኒኬሽን አላቸው። ወይም ጤናማ ወይም ውጤታማ ግንኙነት ብለን ልንል እንችላለን። እንግዲህ ይሄ በዋነኝነት አሁን እናትና አባት ናቸው መጀመሪያ ላይ ሪፍሌክት የሚያደርጉት ከዛ ደግሞ ልጆች ይወርዳል። የምትበሳጭ ወይም የምትናደድ እናት ካለች ልጁን ዘሴም ወይ ነው የሚሆነው። ልጆችም ስሜታቸውን በዛ መንገድ መግለጽ ልክ እየመሰላቸው ነው የሚያድጉት። ስለዚህ እናትና አባት ጤናማ የሆነ ኢፌክቲቭ ኮሚኒኬሽን ካላቸው ልጆችም እርስ በርስ መከባበርን፣ እርስ በርስ ዋጋ መሰጣጠትን፣ እርስ በርስ መቀባበልን ይወስዳሉ ማለት ነው። ስለዚህ የመጀመሪያው የጤናማ ቤተሰብ ባህሪያት ውጤታማ ግንኙነት አላቸው። በመከባበር ውስጥ የሆነ በመቀባበል ውስጥ የሆነ ችግር በሚያጋጥማቸው ሰዓት ባውንደሪያቸውን ሳይጥሱ እንዴት ተነጋግረው መስማማት እንዳለባቸው ያውቃሉ። አንድ ማለት ባልና ሚስት ሲጣሉ አንዳንድ ጊዜ ሳይለንት ትሪትመንት ይኖራል። ከዛ ወይ ንግግር ኦቨር ይወጣ ንግግር ይኖራል። በዛ ሳይሆን ግን ኢፌክቲቭ ኮሚኒኬሽን ግን ካላቸው እንደሚያደረጉት ቁጭ ብለው የኔ ችግር ይሄ ነው፣ የአንተ ችግር ይሄ ነው፣ ሶ ምን እናደርግ የሚሉበት መድረክ ነው። ስለዚህ ይሄንን በሚያደረጉ እናትና አባት መካከል ያደጉ ልጆች ተመሳሳይ ወይ ነው እህቶቻቸውን ትሪት የሚያደረጉት፣ ወንድሞቻቸውን ትሪት የሚያደረጉት። ሶ የመጀመሪያ ኢፌክቲቭ ኮሚኒኬሽን ይሆናል። ሁለተኛው ስሜታዊ ድጋፍ ፍቅር እያንዳንዱ አባል እንደተወደደና ዋጋ እንዳለው አክሰብታንስ ይሰማዋል፣ ይላል። ይሄ በጣም መሰረታዊ የሆነ ነገር ነው ብዬ አስባለሁ። የታመመ ቤተሰብ ላይ የምናጣው፣ ጤናማ ቤተሰብ ላይ ግን የምናገኘው፣ በጣም ውጤታማ ፋሚሊን አንድ ስቴፕ ከፍ ያደርጋል፣ ወይም ደግሞ ጤናማ ልጆች እንዲፈጠሩ ያደርጋል ብዬ የማስበው ይህንን ነው ማለት ነው። ስሜታዊ የሆነ አሁን ብዙ ጊዜ ቤተሰቦቻችን እንግዲህ ካደግንበትም ተነስተን ስናይ እኛን ማብላታቸውን፣ ማጠጣታቸውን፣ ትምህርት ቤት ማስተማራቸውን፣ ጥሩ ልብስ ማልበሳቸውን ከዛ ደግሞ ጥሩ ትምህርት ቤት ማስተማራቸውን፣ ጥሩ ቤት ውስጥ ማኖራቸውን ሊያዩ ይችላሉ። ከቢዝነትም አንጻር ደግሞ ይሄ ብዙ የኢሞሽናል እንትናችን እየተስተናገደልን አይደለም የሚያደግ ነው አይደለ? እንግዲህ በእኔ ጀነሬሽን ያላችሁት ማለት እዚህ ውስጥ ከ25 ዓመት በታች ሰዋለን። እጃችሁ ና፣ አንድ ሁለት። ኦኬ ሶ፣ አብዛኞቻችሁ ከ25 በላይ ናችሁ ማለት ነው ሰው። ተመሳሳይ ጀኔሬሽን ባይሆን ተቀራራቢ ጀኔሬሽን ውስጥ ነው ማለት ነው ሰው። ብዙ ይሄ የስሜት እንትናችን እየተስተናገደልን አይደለም የሚያደግ ነው። ስለዚህ ነገር ምን ተሰማህ ተብለን ተጠይቀን አናቅማ ኦልዌይስ ነው። ከዛ በኋላ ትዳር ውስጥም ገብተን ተመሳሳይ ነገር ነው ሪፍሌክት የምናደርገው። ስሜታችንን የማናዳምጥ ራሳችን ማናዳምጥ ለራሳችን ጊዜ ማንሰጥ፣ ከዛ ስንሰጥ ኃጢአት የሚመስለን አይነት ሰዎች ሆንን ማለት ነው ፋይናሊ ስለዚህ እነዚህ ጤናማ ቤተሰብ ውስጥ ምንድነው ያለው? ስሜታዊ መደጋገፍ አለ ማለት ነው። ስለዚህ ነገር ምን ይሰማሃል? አሁን እንደዚህ ስለለበስኩ ምን ይሰማሃል አንተ? አሁን እንዲህ ስላልኩ ምን ተሰማ? ተብሎ ይጠየቃሉ ማለት ነው። በዚህ ፋሚሊ ውስጥ የሚያድጉ ልጆች፣ ባልና ሚስትም እርስ በርስ ይጠያየቃሉ፣ ልጆችም ዘሴም ወይ ማለት ነው። ስለዚህ ስሜቴን ማንጸባረቅ ችግር የለውም። ስሜቴን በትክክለኛው መንገድ ማንጸባረቅ ኃጢአት አይደለም የሚለውን አሳሰብ እያያዙ ያድጋሉ። የእኔ ስሜት ዋጋ አለው የሚል ትልቅ አሳሰብ እያያዙ ያድጋሉ ማለት ነው። ሌላው ደግሞ ፍቅር ነው። ፍቅር እንግዲህ አሁን ከዚህ በኋላ የምናነሳቸው እንዳለ ኦልሞስት ፍቅር ላይ ነው የሚያወጠረጥኑት ማለት ነው። እንደተወደድን ተሰምቶን ስንኖር እና እንዳልተወደድን ተሰምቶን ስንኖር ተመሳሳይ ውጤት የለውም ህይወታችን ላይ ስለዚህ እዚህ ጋራ ግን ያሉት ፋሚሊዎች እያንዳንዱ የቤተሰብ አባል ልጆችም ሆኑ እናትና አባት እንደተወደዱ እየተሰማቸው ነው የሚኖሩት። ያንንም ሪፍሌክት እየተደረገላቸው እያዩት ነው የሚኖሩት ማለት ነው። ሌላ ዋጋ እንዳለው ሪሳርችን የሰራሁትኝ እራስ በኮሌጅ ኮሌጁ ልታውቁ ትችላላችሁ። የዩኒቨርሳል ሜዲካል ኮሌጅ የሚባል አለ። እዛ ላይ ተማሪዎች ምን ያህል ፐርሰንቱ እራሳቸውን ያጠፋሉ የሚለውን ነው ፕሪቫላንሱ ነበረ የሰራሁትና እና እንትን ነው ላይክ አክሰፕት እንዳልተደረጉ ወይም ደግሞ ዋጋ እንደሌላቸው እየተነገራቸው ያደጉ ልጆች ፋይናሊ ምን ያህል ሬቱ በጣም የሚያስደነግጥ ነበረ፣ ቁጥሩ ማለት ነው። እነሱ ላይ ብቻ ሆነ እንጂ አሁን ስፔሲፊካሊ እየሰራሁት ራስን ማጥፋት አሁን ላይ በጣም በዓለም ላይ ራሱ ማለት ነው። ሁለተኛው ምክንያት ነው ሰዎች ህይወታቸውን ከሚያጡበት ማለት ነው። በአጠቃላይ ቁጥር ሰዎች የሚሞቱበት ቁጥር ለምሳሌ መቶ ብለን ብንይዘው 97 የሆነ ካንሰር የሚባል በሽታ ቢሆን 97 ፐርሰንቱ የሚገለው ከዛ ደግሞ 94 ወይም 96 ደግሞ ራስ ማጥፋት ነው ብለን ልንለው እንችላለን። ስለዚህ በዚህ ልክ ዓለምን በሁለተኛ ደረጃ ሰዎችን እንዲሞቱ ሰዎች ራሳቸውን እያጠፉ እንዲሞቱ ትልቅ ምክንያት ሆኗል ማለት ነው። ያ ማለት ምንድነው ዋጋ የለኝም የሚል አስተሳሰብ ይዘው እንዲያድጉ ይሆናሉ። ምክንያቱም አራንተ እንትን ምንድነው ይሄ ሳይሰሙ፣ ከዛ ደግሞ ሀሳባቸው ተቀባይነት ሳያገኝ ምንድነው ይሄ ደግሞ ተብለው የሚያወሩት ነገር የሚያደርጉት ነገር ምንም ዋጋ እንደሌላቸው ተቀባይነት እንደሌላቸው ከሆነ ፋሚሊ የሚነግራቸው፣ እንደ ቤተሰቤ ካልተቀበለኝ ሌላ ሰው እንዴት ይቀበለኛል ቤተሰቤ ካልወደደኝ እንዴት ጓደኛ ይወደኛል ወደሚለው ሀሳብ እንሄዳለን ማለት ነው። ፈልገን አይደለም እንደዛ የምናረገው፣ ግን በቃ ጭንቅላታችን በዛ ወይስ ስለሚሰራ ማለት ነው። ለዛ ነው እና ይሄ ዋጋ ማግኘት ቫሊዩ ማግኘት ማለት ባይዘይ ስራ ላይም ያለን ሰዎች ለምሳሌ ስራ ላይም ብኖር ኤቭሪቲንግ አሁን ቫሊዩ ለማግኘት ነው። ቫሊዩ ላያችን ላይ እየጨመርን ስለምንሄድ ነው አይደል የምንሰራው። ግን አሁን በጣም ቀኑን ለፍቼ ሰርቼ አለቀይ ለማስደሰት አይደለም የምሰራው አይደለ ለራሴ ነው መጀመሪያ የምሰራው ግን ያን ነገር በጣም ቫልዩ እንደሌለው እንደ ይሄ ደግሞ ተሰራ እንደ ምናምን ቢለኝ እበሳጫለሁ አይደል እናንተም ዘ ሴም ቲንግ የሚሰማችሁ ይመስለኛል ምክንያቱም የሆነ ቫልዩ መደረግ እንፈልጋለን ፎር ሰም ሪዝን በቃ ሁላችንም የምንወደውና የምንፈልገው ነገር ነው ሰውነታችንን የሚያሟላለንና የምንፈልገው ነገር ነው ሶ በቤተሰብ ደግሞ ዲቫልዩ መደረግ ሞራል እንዳይኖረ መደረግ ደግሞ ምን ያህል ህይወታችንን አፌክት ሊያደርገው እንደሚችል በጣም ግልጽ ነው። ስለዚህ ጤናማ ቤተሰብ ውስጥ ዋጋ እንዳለው እየተነገረው ነው ልጅ የሚያድገው ማለት ነው። ሚስት ዋጋ እንዳላት እየተነገራት ነው የምትኖረው። ባይዘ ባልና ሚስት አብረው ነው የሚያድጉት አብረው ውስጥ ከኖሩ ድረስ ለምሳሌ እኔ በ27 ዓመቴ ነው ያገባሁት። አሁን 31 ዓመቴ ነው። አብረን ነው እያደግን ያለ ነው። ስለዚህ እሱ እንድቀነጭር ቢፈልግ ያቀነጭረኛል፣ መብቶ አለው በፈለገው መንገድ። ምክንያቱም ጠዋትም፣ ማታም፣ ቀንም ሁል ጊዜም እንገናኛለን። ሶ በሚናገረው ነገሮች ውስጥ እኔን እየሰበረ መሄድ ይችላል ማለት ነው። ላቅናም ካለ እያቀና መሄድ ይችላል። ባልና ሚስት እርስ በእርሳቸው አክሰፕትድ እንደተደረጉ ዋጋ እንዳላቸው እና ደግሞ ፍቅር እየተሰጣቸው እርስ በርሳቸው ያድጋሉ ማለት ነው። ልጆቻቸውም ዘሴም ወይ ያንን እያገኙ ያድጋሉ። ሌላው ደግሞ በጣም ዋና ነገር እና አሁን እኔም ራሴ የተቸገርኩበት እስከ ቅርብ ጊዜ ድረስ ይሄ ነው። ቤተሰብ በጥሩም ሆነ በአስቸጋሪ ጊዜያቶች ይሄ ቤተሰብ በጥሩም ሆነ በአስቸጋሪ ጊዜያቶች ውስጥ ማበረታቻ ይሰጣል ይላል። እዚህ ጋር ብዙዎቻችን ስናድግ ጥሩ ነገር ስንሰራ ጎበዝ እንባላለን፣ ግን ስንሳሳት በጣም በቃ እስከዛሬ ድረስ የሰራ ነው። መልካም ነገር የሚያበላሽ ነገር ነው ቤተሰቦቻችን የሚናገሩን። ብዙዎቻችሁ ጋር እንደዚህ አይነት ነገር አለ ብዬ አስባለሁ። በጥናት የተጠና ነገር ባይሆንም ግን ደግሞ ከክላይንቶቻችን ከምናየው ነገር አንደኛውም ያው ሁሉም ካውንስለር እርስ በርሱ ያወራልና ነው ያለንን ኬዝ ሼር ስናደርግ ኦልሞስት ተመሳሳይ ነው የሁሉም ምንትንና ይሄ በጥሩም ሆነ በአስቸጋሪ ጊዜያችን ላይ ስንሳሳትም በቃ አንተ እኮ ጎበዝ ነው፣ ይሄን እኮ ስለሞከርክን የተሳሳት ነው አልተባልንም። አደለም እንዴ? ለምን በቃ የሆነ ሰማይ እስከሚደፋብን ድረስ ብዙ ንግግሮችን ይነገረን ነበር እና ይሄ ነገር አድገንም ደግሞ ላይፋችን ላይ በጣም ትዳራችን ላይ ሊሆን ይችላል፣ ከጓደኞቻችን ጋር ባለን ኢንተራክሽን ሊሆን ይችላል፣ ስራ ላይ ሊሆን ይችላል፣ በጣም አፌክት ያደርገናል። ይሄ ከመወደድ ሳይሆን ለመወደድ እንድንሰራ ያደርገናል። ኢቨን ትዳር ውስጥ ይሄ ነገር አፌክት ሲያደርገን እንዴት ነው? ባሌ ስለሚወደኝ ሳይሆን መልካም እሆንለት እንዲወደኝ መልካም እሆንለታለሁ እንደማለት ነው። ስለዚህ ለመወደድ ነው ሁሉን ነገር ከመወደድ አደለም የምንጀምረው። ከመወደድ ሲሆን ሄልዚ በሆነ ወይ ነው ሁሉን ነገር የምናደርገው፣ እንደ ግዴታ ወይ ራሳችንን አስጨንቀን ሳይሆን ማለት ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። አሁን ላይ ብዙ ሰው ላይ የምናየው ችግር ራሴም ላይ ጨምሮ ማለት ነው። ሌላ እነዚህ ጤናማ ቤተሰብ ላይ ደግሞ ምን እናያለን? የደህንነት ስሜት አለ። አባት ሲመጣ የሚደነግጥ ልጅ የለም ማለት ነው እዚህ ቤት ውስጥ እናት እናት ስትመጣ የሚደነግጥ ወይም የሚሸማቀቅ ልጅ የለም ማለት ነው። ወይ ቤተሰብ ስለሚጮህ የራሳቸውን ነገር ብቻ ስለሆነ የሚያስኬዱት እዛ ጋራ አክሰፕትድ ያልሆነ ልጅ የለም ማለት ነው። ስለዚህ የደህንነት ስሜት ማለት ባይዘ ልጆቻችን ከኛ ወልዳችሁም የወለዳችሁ ካላችሁ በጣም አንደርስታንድ ታደረጉኝ ያላችሁ ነው። በጣም ሰኪውርድ መሆን ይፈልጋሉ። ትንሽ ነገር ኮሽ ሲ፣ ለምሳሌ የእኔ ልጅ የሆነ የራሱን ጨዋታ እየተጫወተ እኮ ነው። ከዛ የሆነ ነገር ዕቃ ላይ ወድቆ ይችላል ኦር ሰምቲንግ የሆነ ነገር ሀፕን ሲያደርግ እየበረረ መጥቶ እኔ ስር ይወተፋል፣ እና ያ ማለት በቃ አያም ሰኪውርድ እሷ ስላለች ከዛ ነገር ታድነኛለች እያለ ነው። እና እያደጉም ሲሄዱ ከጓደኞቻቸው እንድናስጥላቸው፣ ሰኪውርድ እንድናረጋቸው ይፈልጋሉ። ኒ ፊዚካሊ ከሚመጣ ኢሞሽናሊ ከሚመጣ አደጋ እንድንጠብቃቸውና የደህንነት ስሜት እኛ ጋር ሲሆኑ እንዲሰማቸው ይፈልጋሉ። እዚህ ቤተሰብ ውስጥ ይሄ የደህንነት ስሜት አለ። የታመመ ቤተሰብ ውስጥ ግን በዋነኝነት የሚያጡት ልጆች ቤት መሆን እንዳያወዱት ቤት መሆናቸው እንዳያወዱት ፋሚሊ ስር መሆናቸው እንዳያወዱት እኔ ለምንድን ነው የምኖረው እንዲሉ የተቃወሰ እንትን አሳሰብ እንዲኖራቸው አስተዋጽኦ የሚያደርግ ነገር ነው ማለት ነው። ሌላው ሁሉም ቤተሰብ ወሰን አለው እና ባውንደሪያቸው ይከበራል። ዛሬ በአጋጣሚ ሆኖ እንትን ላይ አይ ቲክቶክ ላይ መሰለኝ የሆነ ፒክቸር ነገር ነው ያየውትና ከረሜላ ነው። አንደኛው ታሽጓል፣ አንደኛው ደግሞ ዝም ብሎ ተቀምጠዋል። እና ሁለቱም አጠገብ ለጠገብ ተቀምጠው ቢሆን አንደኛው እንትን ጉንዳን ወሮታል። ከዛ አንደኛው ደግሞ ምንም ነገር አልወረረውም። ሰው ያኛው ክፍት ስለነበረ ማንኛውም ነገር ሊወረው ይችላል። ሰው ሽታ ስላለው ወይ የሚጣፍጥ ነገር ስለሆነ ምንድነው ጉንዳኖቹ ወረውት ነበረ። ፎቶ እንደዛ ነው የሚያሳየው። ባገኘውና ባስገባው ጥሩ ነበረ ያ ባውንደሪ ግን የሌለው ኦር ደግሞ ሽፋን የሌለው ግን ሜዳ ላይ የተጣለው ብለን እናስቡ እንችላል። ኦር ሁለቱም ተመሳሳይ ቦታ ላይ ተቀምጠው አንደኛውን እንትን ሲወራው ጉንዳን ሲወራው ሁለተኛው ጋር ግን አልሄዱም። ለምን? ባውንደሪ ስላለው ሽፋን ስላለው። ሰው ባውንደሪ ልክ እንደዛ ነው። ክፍት ካደረገን ኤቭሪዋን የሚጎበኘው አይነት ፐርሰናሊቲ ሁሉም አስተያየት የሚሰጥበት ሁሉም የራሱ የኔ ልክ ነው ብሎ የሚያስበውን አስተሳሰብ ኢምፖዝ የሚያደረግበት ቤተሰብ ኦር ደግሞ ማንነት ይኖረናል ማለት ነው። ባውንደሪ በጣም ወሳኝ ነው። ስለዚህ ብዙ ጊዜ ደግሞ የሚያከራክር ሀሳብ ምንድን ነው፣ በቤተሰብ መሀል ባውንደሪ ምን ይሰራል የሚል ሰው አለ። ማለት በቃ ኤቭሪቲንግ ማወቅ አለባቸው ፋሚሊዎቼ ስለሆኑ ምናምን ሚል አሳሰብ አለ። ግን እዚህ ጤናማ ቤተሰብ ውስጥ ባውንደሪ ይኖራል ይከበራልም ጭምር ማለት ነው። እዚህ ጋር ባውንደሪን ያላየ ልጅ አድጎ አግብቶ ባውንደሪ ሊያውቅ አይችልም። ከጓደኞቹ ጋር ባለው ግንኙነት ባውንደሪ ሊያውቅ አይችልም። በስራ ጓደኞቹ ጋር ባውንደሪ የለውም ሰው ባውንደሪ የሌለው ላይፍ ደግሞ በጣም ሚዝረብልና መልሶ ራሱን የሚያሳምም ነው የሚሆንበት ማለት ነው። ስለዚህ እዚህ ቤተሰብ ውስጥ ሁሉም ሰው ባውንደሪ ያለው ባውንደሪያቸውንም እርስ በርስ ይከባበራሉ ማለት ነው። ሌላው ደግሞ የጋራ ኃላፊነት አላቸው። ብዙ ጊዜ ቤተሰብ ውስጥ ምናየው ነገር አለ። በተለይ ሴትና ወንድ ልጆች ያሉበት ቤት ሲሆን ሴቷ ላይ ሸክም ወይም ደግሞ ኃላፊነት ሊበዛ ይችላል። እዚህኛው ቤተሰብ ላይ ግን ሴትና ወንድ ስለሆናችሁ ምንም ማታራ አያደርግም። ጤናማ ቤተሰብ ነው። ወንዱ የሚሰራል፣ ሴቷ የምትሰራለች፣ እናት የሚሰራል፣ አባት የሚሰራል። ሰው ጤናማ እንትን ያላቸው የሆነ ሰው ላይ ብቻ ሸክም አይሆንም ሴቷ ከትምህርት ቤት መጣ ምግብ ማብሰል አለብኝ ኦር ሳምቲንግ መስራት አለብኝ ብላ አትጨናነቅም እያንዳንዳቸው የራሳቸው ሮል አላቸው ማለት ነው ማንንም የሚማረርበት ፋሚሊ ውስጥ አይደለም ያሉት ሰው ማንንም ሰው የማንም ሰው ሸክም አይደለም ማለት ነው ሁሉም የራሱን ሸክም ይሸከማሉ ደስተኛ ሆነው ይኖራሉ ሰው ጤናማ ቤተሰብ ውስጥ ሌላው ያለው ሁሉም የራሱን ኃላፊነት የሚወጣ የጋራ ኃላፊነት ያላቸው ሰዎች ናቸው ማለት ነው ሌላው ጤናማ የሆነ ግጭት አፈታት ኦልሞስት እዚህ ጋር አንስተናል። ጤናማ ኮሚኒኬሽን ስላላቸው ጤናማ የግጭት አፈታት ይኖራቸዋል ማለት ነው። ሰው ናቸው፣ ላይጋጩ አይችሉም። የሀሳብ መለየት ይኖራቸዋል። ብዙ ዲፍረንስ አላቸው። ሁሉም ሁላችንም እንደ አሻራችን የተለያየ አመለካከት ስለሆነ ያለም ማለት ነው። ስለዚህ እዚህ ቤተሰብ ላይ ጤናማ የግጭት አፈታቶችን እናያለን ማለት ነው። ሌላ ቤተሰቡ በጣም ለኳሊቲ ታይም ቀድሚያን ይሰጣል አሁን ላይ ቤተሰብ አብሮ አለ ግን ብዙ ሰው ላይ የምናየው ችግር ነው፣ ራሳችንም ላይ ጨምሮ ስልኮቻችን ላይ ነን። ብዙ ጊዜ ኳሊቲ ታይም የለንም። በሮጠን ከስራ ልንገባ እንችላለን፣ ግን ደግሞ ባገኝናት ጊዜ የሆነ ዓለምን በመስኮት ማየት እንፈልጋለን። ሰው እዛ ላይ ባተኮርን ቁጥር አለን፣ ፊዚካሊ አለን፣ ግን አእምሯችን ሌላ ቦታ ነው ያለው። ስለዚህ አሁን ላይ እንደ ትልቅ ችግር የሚታየው ኳሊቲ ታይም የለም። በቤተሰብ እና በልጅ መካከል እርስ በርስ ባልና ሚስቱም ሊሆን ይችላሉ። ልጆች እርስ በርስ እህትና ወንድምም ሊሆን ይችላሉ። ልጆችም ከቤተሰቦቻቸው ጋር ጥሩ ግንኙነት እንዳይኖራቸው እያደረገ ያለ ችግር ነው አሁን ላይ። ሶ ኳሊቲ ታይም ሲባል በቃ ትክክለኛ ኳሊቲ ታይም ሙሉ ሀሳባችንም እዛ የሆነ ፊዚካሊ እዛው እንዳለ ሀሳባችንም፣ ስሜታችንም፣ ሁሉ ነገራችን እዛ ነገር በደንብ ዲቮትድ ሆነ ኳሊቲ ታይም እንድናሳል ያሳልፋሉ ማለት ነው። እነዚህ ጤናማ ቤተሰቦች። ሌላው ጭንቀትን ጤናማ በሆነ መንገድ ይቋቋማሉ ወይም ሄልዚ ኮፒንግ ስኪል አላቸው። እንግዲህ ኮፒንግ ስኪል ስንል ጥሩ የሆነ ኮፒንግ ስኪል አለ ወይም መጥፎም ደግሞ የሆነ ኮፒንግ ስኪል አለ። ለምሳሌ በጣም ብናደድ ሄጄ ብጠጣ እሱም ኮፒንግ ስኪል ነው ግን ለጊዜው ለራሳው እችላለሁ ንዴቴን። ግን ተመልሼ ጭራሽ ለምን ለምን ጠጣሁኝ ለምን እንደዚህ አረኩኝ ብዬ ደግሞ እዛው ንዴቱ ላይ ሌላ ኤክስትራ ደግሞ የምጨምርበት ነው የሚሆነው። ስለዚህ ያ ጤናማ የሆነ የኮፒንግ ስኪል አይደለም። ግን ጤናማ የሆነ ችግር ሲያጋጥማቸው ወይም ጭንቀት ሲያጋጥማቸው ቤተሰብ ናቸው። እንደ ቤተሰብ ብዙ ነገር አብረው ያሳልፋሉ አይደል? እነዚህ ሰዎች። ስለዚህ እነዛ ነገሮች ሁሉ ሀፕን ሲያደርጉ በህይወታቸው ጤናማ የሆነ ኮፒንግ ስኪል ነው ማለት ነው። የሚጠቀሙት ለምሳሌ ሲጨነቁ ቤተክርስቲያን በመሄድ ሊሆን ይችላል፣ እርስ በርሳቸው በማውራት ሊሆን ይችላል፣ በመወያየት ሊሆን ይችላል፣ በመጸለይ ሊሆን ይችላል፣ መጽሐፍ ቅዱስ በማንበብ ቁርአን በመቅራት ሊሆን ይችላል። ብቻ እኔን ያረጋጋኛል ወይም ከጭንቀት ያወጣኛል ብለው የሚያስቡትን ጤናማ የሆነ ኮፒንግ ስኪል ይጠቀማሉ ማለት ነው እንግዲህ የሰው ልጅ አይምሮ ሌሎቹን እንተዋቸውና በአራት ይከፈላል ብለን ልናስብ እንችላለን። ስለዚህ የመጀመሪያው እና ዋነኛው ብለን የምናስበው ይሄኛው ነው። ይሄኛው ምን ይባላል? ፍሮንታል ሎብ ይባላል። ያ ማለት ፐርሰናልቲያችንን የሚወስን ሶሻል እስኪሎቻችንን፣ ጀጅመንትን፣ ኢሞሽናል ሬጉሌሽን ስሜቶቻችን ሬጉሌት እንድናደረግ የሚጠቅመን ይሄ የሚያስበው የሚያገናዝበው የአእምሯችን ክፍል ማለት ነው እኛን ሰውን ሰው ያደረገው ይሄ የአእምሮ ክፍል ነው ማለት ነው። ይሄ የአእምሮ ክፍል የሚገኘው ፊትለፊት ጭንቅላታችን ፊትለፊት ከግንባራችን ኋላ ፊትለፊት ላይ ያለ የአእምሮአችን ክፍል ነው ማለት ነው። እንቅስቃሴያችንን ይቆጣጠራል። ስፒቻችንን፣ ንግግራችንን ይቆጣጠራል። ለነገሮች አሁን ሪዝን እናደርጋለን አሁን ለምሳሌ እኔ እዚህ ለምን መጣው ብዬ ስል ሪዝን አለኛ። ያለ ሪዝን የምናደርገው ምንም ነገር የለም። ሰው ያንንም ሪዝን የሚያደርግልን ጭንቅላታችን ክፍል ይሄኛው ነው ማለት ነው፣ ፍሮንታል ሎብ ይባላል። ስለዚህ የመጀመሪያው እሱ ነው። ይሄ ደመ ነፍሳዊ ሳይሆን የሚያስበው የጭንቅላታችን ክፍል ነው ማለት ነው። ይሄ ኦሲፒታል ሎብ የሚለውን እንየው። እሱ ደግሞ ለማየት እና አብዛኛው ለማየት ነው፣ በቃ እዚህ ከኋላ የሚገኘው የጭንቅላታችን ክፍል ነው። አሁን ለምሳሌ ብዙ ጊዜ አደጋዎች ሲደርሱ ምናም እንዲህ ከኋላ የተመታ ወይ ፊልሞች ላይ ማየታችሁ የምታውቁ ከሆነ ኦሲፒታሉ ነው የሚጎዳው፣ እና ቀጥታ ከቪዥን ጋር የተገናኘ ነገር ስለሆነ የሚሰራው እንትን ይላል፣ ቪዥናችን ይጠፋል ማለት ነው። ስለዚህ እሱ ማየት እንችላለን። ሌላው ሰረብለም አለ፣ ባላንሳችንን የመማር ችሎታችን ኢሞሽናል ሬጉሌሽናችንን እና አቴንሽናችንን ይቆጣጠርናል ማለት ነው። ሌላው ደግሞ ማለት ነው ብሬን ስቴም የሚባለው ይሄ እኛ አስበን የማንሰራቸው ነገሮች ለምሳሌ መተንፈስ ሊሆን ይችላል። ኩላሊት ስራ እንድትሰራ ቆይ፣ አንድ ጊዜ አሁን ጨጓሬ የበላውት ምግብ አሁን ይፈጭልኝ ምናምን አንልም፣ አይደለ? አስበን የምንሰራው ነገር አይደለም። እራሱ አይምሯችን ያንን በራሱ መንገድ የሚያስኬደው ነገር ነው፣ በነፍስ የምናደርገው ነገር ነው ማለት ነው። እኛ የምናደርገው ነገር አይደለም ሲጀምር፣ ያው የጭንቅላታችን እንትን ስለሆነ ነው ደመነፍስ ያልሆነው ፓርት ስላችሁ ፊት ለፊት ላይ እንድታስቡ ነው የምፈልገው። ከዛ ደግሞ ደመነፍስ ያልሆነው ማያስበው ፓርት ደግሞ ከኋላ ያለውን እንድታስቡ ስለፈለኩኝ ያንን ያመጣሁት። ሶ አሁን ወደ ዋና ሀሳብ መጥተናል። የታመመ ቤተሰብ ውስጥ ያለ ልጅነት ምን ይመስላል የሚለውን እናያለን።